ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 6 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል የሐኪሞችና የመምህራንን የአመፅ እንቅስቃሴ ተከትሎ አገዛዙ ኢንተርኔት ሊዘጋ እንደሚችል ተጠቁመዋል። አገዛዙ ከመምህራን ጋር ስላደረገው ስብሰባ የደረሰን መረጃ አለ። ሐኪሞች በብዛት እየታሰሩ ነው። አድማው ቀጥሏል። ብሔራዊ ምርጫ ቦርድ በዛሬው ዕለት ህወሃትን ከፓርቲነት መሰረዙን ተከትሎ ከፍተኛ ውጥረት ተፈጥሯል። እንቅስቃሴ ተገድቧል። የጦርነት ስጋት አንዣቧል። በሰሜን ጎንደርና በሰሜን ሸዋ ዞኖች ፋኖ ጀብዶ የሰራባቸው ውጊያዎች ተካሂደዋል። ህወሃት በራያ በኩል ተኩስ ከፍቷል። ፕሬዚዳንት ተለንስኪ ነገ ወደ አንካራ ተጉዤ ፑቲንን ጠብቀዋለሁ ሲሉ ተናግረዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊን ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁነው። የሐኪሞችና የመምህራንን የአመጽ እንቅስቃሴ ተከትሎ አገዛዙ ኢንተርኔት ሊዘጋ እንደሚችል ተጠቆመ። የሐኪሞች የስራ ማቆም አድማ በዛሬው ዕለትም በተለያዩ ከተሞች ተጠናክሮ የቀጠለ ሲሆን አገዛዙም ሐኪሞችን እየተከታተለ ማፈሱን ቀጥሎበታል። ከታሰሩት ሐኪሞች መካከል ከጎንደር ዶክተር ጸገነትን ጨምሮ ሌሎች ሐኪሞች፣ ከጥቁር አንበሳ ዶክተር ነቢዩ ኤልያስን ጨምሮ ሌሎች ሐኪሞች በጳውሎስ ሆስፒታል፣ በአማራ ክልል በኦሮሚያና በደቡብ ክልሎችም አድማውን ተከትሎ ሐኪሞች እየታሰሩ እየሰሩ ነው። ሀኪሞቹ በበኩላቸው የስራ ማቆም አድማው በተሳካ ሁኔታ እየቀጠለ ነው እያሉ ሲሆን እስርና እገታው ከቀጠለ ግን ግንቦት አስር ላይ ሙሉ በሙሉ ለማቆም የወሰነውን ውሳኔ ቀድመን እንጀምራለን ብለዋል። የህግ ባለሙያዎችን ጨምሮ የሙያ ማህበራት ከሀኪሞቹ ጎን መቆማቸውም ነው እየተገለጸ ያለው። በተለይም መምህራንና የህግ ባለሙያዎች የሀኪሞቹን እንቅስቃሴ ደግፈው ከመቆም ባሻገር ንቅናቄውን እንደሚቀላቀሉ እየገለጹ ነው። በዚህ ስጋትም አገዛዙ በዛሬው ዕለት አዲስ አበባን ጨምሮ በተለያዩ አካባቢዎች መምህራንን ሰብስቦ ብለዋል። በዚህ ስብሰባም መምህራኑ ይህንን አመፅ እንዳይቀላቀሉ መደለያ የሆነና የማይተገበር ቃል ለመግባት ሞክረዋል። ከዚህ ቀደም ብለውት የማያውቁትን ሀሳብም ነው ለመምህራኑ ያነሱላቸው። በአዲስ አበባ በስብሰባው ላይ የተገኙ መምህራን ለሮሃ እንደገለጹት የቤት መስሪያ ቦታ እንሰጣችኋለን እናንተ በየወሩ ሰላሳ በመቶ ደሞዛችሁን ቆጥባችሁ ቤት ስሩ ብለዋል። ሆኖም መምህራኑ ከደሞዛችን ላይ አይደለም ሰላሳ በመቶ ልንቆጥብ ቀርቶ አስር ቀን እንኳን ያለ ብድር በአግባቡ መኖር አልቻለም፣ ብለዋል። ስለሆነም የተጀመረውን ንቅናቄ እንዳንቀላቀል በስጋት ለማዘናጊያነት የመጣችሁበትን ሀሳብ አንቀበልም፣ ተተግባር የሆነና ማስተማመኛ ያለው ውሳኔ ነው የምንፈልገው ማለታቸው ነው የተሰማው። አብዛኛው የውይይቱ አካል ግን የግራ መጋባትና መምህራንን የማይመለከት መሆኑን ምንጮቻችን ገልጸውልናል። የአገዛዙ ካድሬዎች ግን ዛቻና ማስፈራሪያ ሲነዙ እንደነበር ተሰምተዋል። የጤና ሚኒስቴር በበኩሉ ሚኒስትር ዴኤታውን ጨምሮ ከፍተኛ ባለስልጣናቱን ሲሆን በየሆስፒታሉ አሰማርቶ ሲያስፈራራና ሲማጸን ውሏል። በአዲስ አበባ ባሉ ትላልቅ ሆስፒታሎች በሙሉ ባለስልጣናቱ ተሰማርተው እንደዋሉም ነው የተነገረው። ፖለቲካዊ ጉዳይ ነው ያነሳችሁት፣ አርፋችሁ ተቀመጡ ሲሉም ዝተዋል። በሌላ በኩል ደግሞ ጥያቄያችሁ ይመለሳል፣ ታገሱን ብለዋል። ከዚህ ከመምህራንና ከጤና ባለሙያዎች አመጽ ጋር በተያያዘም በተፈጠረ ስጋት ከሰሞኑ ኢንተርኔት ሊዘጋ እንደሚችል ነው የተገለጸው። ብሔራዊ ምርጫ ቦርድ በዛሬው ዕለት ህወሓትን ከፓርቲነት መሰረዙን ተከትሎ ከፍተኛ ውጥረት ተፈጥሯል። ቦርዱ ባወጣው መግለጫ እንዳስታወቀው ህወሓት ከየካቲት አምስት ሁለት ሺ አስራ ሰባት ዓመተ ምህረት ጀምሮ እግድ በመጣል ህወሓት የሚጠበቅበትን የእርምት እርምጃ እንዲወስድ የሰጠው ጊዜ በመጠናቀቁ በድርጅቱ ላይ የመሰረዝ ውሳኔ አሳልፋ ያለው ብለዋል። ከአራት ዓመት በፊት በትግራይ ውስጥ ከተቀሰቀሰው ጦርነት ጋር በተያያዘ በሀገሪቱ ምክር ቤት በሽብር ቡድንነት ተፈርጆ የነበረው ህወሓት በኃይል እንቅስቃሴ ውስጥ በመሳተፉ በብሔራዊ ምርጫ ቦርድ ተሰርዞ እንደነበር ይታወሳል። ህዝባዊ ወያነ ሀርነት ትግራይ በአመፃ ድርጊት በመሳተፉ የተነሳ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት ተሰርዟል ሲልም ነው ቦርዱ ያስታወቀው። ነገር ግን በፌዴራል መንግስቱና በትግራይ ታጣቂዎች መካከል ለሁለት ዓመት ሲካሄድ የቆየው ጦርነት በፕሪቶሪያ ስምምነት መቋጨቱን ተከትሎ የኢትዮጵያ የምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል በወጣው አዋጅ አማካኝነት ህወሃት በልዩ ሁኔታ ለመመዝገብ ችሎ ነበር። የምርጫ ቦርድ ዛሬ ፓርቲውን መሰረዝ አስመልክቶ ባወጣው መግለጫ እንዳስታወቀው በአዋጅ ቁጥር 1332 ህዝባር 2016ን ተከትሎ በወጣው መመሪያ ቁጥር 25 ህዝባር 2016ና ቦርዱ ምዝገባውን ተከትሎ እንዲፈጽም የሰጠውን ትዕዛዝ ህወሃት ባለማክበሩ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው በህግ የተጣለበትን ግዴታ አልፈጸመም ብሏል። ከዚህም ባሻገር ፓርቲው በት እና ተስማምቶ ከቦርዱ የተቀበለውን የፓርቲ ህጋዊ ሰውነት ማረጋገጫ አላውቅም ማለቱን በመጥቀስ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም ማለቱን ገልጾ ህግንና መመሪያን ለማክበርም ፍቃደኛ ባለመሆን መቆየቱን ቦርዱ በመግለጫው ላይ ጠቅሷል። ፓርቲው በልዩ ሁኔታ ሲመዘገብ በህጉ ላይ የተዘረዘሩትን ሰነዶች፣ የፓርቲ ፕሮግራም፣ የፓርቲውን መተዳደሪያ ደንብና የፓርቲውን አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ ማቅረቡን ጠቅሷል። ህወሃት ከሰሞኑ በሊቀመንበሩ ደብረጽዮን ገብረ ሚካኤል በምክ ምክትል ሊቀመንበሩ አማኑኤል አሰፋና በፓርቲው በኩል በሰጣቸው መልሶች ምርጫ ቦርድ ሰረዝንም አልሰረዝንም የሚፈጥረው ነገር የለም ብለዋል። ምርጫ ቦርድ ሰርዞን የአብይ መንግስት እውቅና አልሰጥም ካለ ግን የፕሪቶሪያው ስምምነት ይፈርሳል፣ ያኔ ችግር ይፈጠራል ሲል አስጠንቅቋል። አብይ ከወራት በፊት የትግራይ ተወላጆችን ሰብስበው ህወሃት የምርጫ ቦርድን ውሳኔ ካልተቀበለ ዳግመኛ ወደ ጦርነት እንገባለን ብለው ነበር። በመሆኑም አብይና ህወሃት ወደ ጦርነት የሚገቡበት ወቅት ቀርቧል ሲሉም አስተያየት የሚሰጡ አካላት በርክተዋል። ከትናንት ጀምሮም በትግራይ ከፍተኛ ውጥረት የተከሰተ ሲሆን የሸቀጦች ዋጋ ጨምሯል፣ የእንቅስቃሴ ገደቦች ተከስተዋል። ወደ ትግራይ የሚደረገው እንቅስቃሴም ከሞላ ጎደል እየቆመ ነው። ህወሃትም በይፋ ምላሽ ባይሰጥም መቀሌና ውጪ ባሉ አክቲቪስቶች በኩል ምላሽ እየሰጠ ይገኛል። በምላሹም ብልጽግና ህወሃትን የመሰረዝ አቅምም ሞራልም የለውም የሚሉ አስተያየቶችን እየሰጡ ሲሆን የፕሪቶሪያው ስምምነትም ፈርሷል ብለዋል። እንዲሁም ከኤርትራ ጋር ያላቸውን ግንኙነት በከፍተኛ ሁኔታ እያጠናከሩ መሆኑ ታውቋል። ጎንደርና በሰሜን ሸዋ ዞኖች ፋኖ ጀብዱ የሰራባቸው ውጊያዎች ተካሄዱ። በሰሜን ጎንደር ዞን ዛሬማ ከተማ ላይ በተደረገ ውጊያ ትልቁ የመከላከያ ሰራዊት ካምፕ መውደሙ ተሰምተዋል። በዚህም በርካታ ቁጥር ያለው የአገዛዙ ሰራዊት ሲገደል፣ በርካቶች ህይወታቸውን ለማትረፍ እግሬ አውጭኝ መሸሻቸው ተረጋግጧል። በሰሜን ጎንደር ዞን አድርቃይ ወረዳ ስር በምትገኘው ዛሬማ ከተማ ትናንት ግንቦት አምስት 2017 ዓም ከንጋት ጀምሮ እስከ እኩለ ቀን በተደረገ ውጊያ በርካታ የጠላት ኃይል የተገደለ ሲሆን ፋኖ ውጊያውን በበላይነቱ ማጠናቀቁ ነው የተገለጸው። ከዛሬማ ከተማ ተነስቶ ወደ ጥሮ አይና ለማጥቃት የሚወረወርበትና የመሳሪያ ክምችት ያለበት ትልቁ የዛሬማ የመከላከያ ሰራዊት ካምፕ በፋኖ ቁጥጥር ስር የዋለ ሲሆን በዚህም ቁጥሩ በውል ያልተገለጸ በርካታ የጦር መሳሪያ እና ኳሽ በፋኖ እጅ መግባቱን የአፋ ብሃ በጎንደር አመራሮች አሳውቀዋል። የዛሬማውን ወታደራዊ ካምፕ ለማጥቃት ፋኖ ባደረገው ተጋድሎ ከሶስት በላይ ትላልቅ ምሽጎችን የሰበረ ሲሆን በዚህ ተጋድሎም ከፋኖ በኩል አንዳች ጉዳት አለመድረሱ ታውቋል። ከተማዋን በቁጥጥራቸው ስር ያስገቡት የፋኖ አባላቱ ምናልባት ተቆርጦ የቀረ የአገዛዙ ኃይል ካለ በሚል እስከ አመሻሹ ድረስ በከተማ የአሰሳ ስራ ሲሰሩ ማምሸታቸው ተነግሯል። የፋኖ አባላቱ የተቆጣጠሩትን ወታደራዊ ካምፕ ዳግማ አገልግሎት እንዳይሰጥ ያወደሙት ሲሆን በዚህም የተቃጠሉ ወታደራዊ ንብረቶች መኖራቸው ተጠቁመዋል። ወደ ከተማዋ ዘልቀው በመግባት አስደናቂ ጀብዱ የፈጸሙት የአማራ ብሔራዊ ኃይል በጎንደር በራስ አሞራው ውብነህ ኮርስር፣ የድብ ጠለምትና የጭና ክፍለ ጦር ፋኖች መሆናቸውም ነው የተነገረው። በተመሳሳይ ለአገዛዙ የሚያገለግለው የመከላከያ ሰራዊቱ ከአድማ ብተና ጋር በመቀናጀት በሸዋ መራቤቴ ቀጠና ልዩ ስማቸው ዞማ ተራራና ችጉር ካራ ወንጪት በተባሉ አካባቢዎች ሰዎች ላይ ከማለዳው ጀምሮ በከባድ መሳሪያ የታገዘ ውጊያ ከፈተ። ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም ተስኖታል ተብለዋል። የፋኖ አባላቱ እያደረጉት ያለው የጸረ ማጥቃት እርምጃ በርትቷል። በርካታ የአገዛዙ ወታደሮችም ተገድለዋል፣ በርካቶችም ቆስለው ወደ አለም ከተማ ለህክምና ተወስደዋል ሲሉ ምንጮች ገልጸዋል። በጎጃም ቀጠና በነማይ ወረዳ ወይራ ጉሬዛም ቀበሌ ደግሞ በአንድ ግሮሰሪ ቤት ሲዝናኑ በነበሩ የአገዛዙ ወታደሮች ላይ ላይ የቦምብ ጥቃት መፈጸሙ ተነግሯል በምስራቅ ጎጃም ዞን እነማይ ወረዳ ወይራ ጉሬዛም ቀበሌ ግንቦት አራት 2017 ዓ ም አመሻሹን በአንድ ግሮሰሪ ቤት ሲዝናኑ በነበሩ የአገዛዙ ወታደሮች ላይ በተፈጸመ የቦምብ ጥቃት አንድ የመከላከያ ሰራዊት መካከለኛ አመራር ሲገደል ከአመራሩ ጋር የነበሩ ስድስት የሚሊሻ አባላትና ሌሎች ወታደሮች መቁሰላቸውን የአፋ ብሃ በጎጃም በላይ ዘለቀ ክፍለ ጦር ለመረብ ሚዲያ በላከው መረጃ አስታውቋል በሌላ በኩል በአላማጣ ከተማ የህወሃት ታጣቂዎች ከፍተኛ ተኩስ እንደነበር ተሰምተዋል። ከሰላም ትምህርት ቤት የወጡ የህወሃት ታጣቂዎች ናቸው በወንጭፍ አደባባይ ተኩሱን የከፈቱት ተብሏል። በተመሳሳይ ከመሆኒና ከጨርጨር ወደ አላማጣ ከተማ እንዲገቡ እየተደረገ ሲሆን፣ በከተማዋም በርካታ የህወሃት ኃይሎች ሰፍረዋል። በራያ የሚገኙ የህወሃት ታጣቂዎች በከፍተኛ መሪዎቻቸው በኩል በተጠንቀቅ እንዲቆሙ የታዘዙ ሲሆን፣ ከጉላጆ ጊዮርጊስ ወደ ከተማዋ ትምህርት ቤቶች ገብተው እንዲሰፍሩ እየተደረገ ነው። ሆኖም ተኩሱን በሚመለከት በአብይ ወታደሮች በኩል ምንም ምላሽ እንዳልተሰጠ ነው የተነገረው። ሆኖም በአፋርና በትግራይ ክልል የሚገኙ የተባበሩት መንግስታት ድርጅት ሰራተኞች አካባቢዎቹን ለቀው እንዲወጡ በውስጥ መልእክት እንደተላለፈላቸው ይታወቃል። ይህ ትዕዛዝም ዓለም አቀፉ ማህበረሰብን ያሰጋውና የሚያውቀው ምስጢር እንዳለ የሚያመላክት ነው። በመሆኑም በቅርቡ ምናልባትም ህወሃትና አገዛዙ ወደ ውጊያ ሊገቡ እንደሚችሉ ያመላከተ ነው። ፕሬዚዳንት ዘለንስኪ ነገ ወደ አንካራ ተጉዤ ፑቲንን ጠብቀዋለው ሲሉ ተናግረዋል። ነገ ሐሙስ በኢስታንቡል ፕሬዚዳንት ዘለንስኪ እና ፕሬዚዳንት ፑቲን ከስድስት ዓመታት በኋላ ለመጀመሪያ ጊዜ ምናልባት ፊት ለፊት ሊገናኙ ይችላሉ። ይሁንና ሩሲያ እስካሁን ፑቲን ወደዚያ ስለመሄድ አለመሄዳቸው ያለችው ነገር የለም። ፕሬዚዳንት ፑቲን በሰጡት መግለጫ ከዩክሬን ጋር በ2022 ያቋረጥነውን ድርድር ለመቀጠል ዝግጁ ነን፣ በመሆኑም ድርድሩ ተጀምሮ በነበረበት ቱርክ እንዲቀጥል እንፈልጋለን ሐሙስ ዕለት በኢስታንቡል ከዩክሬን ጋር ለመነጋገር ፈቃደኛ ነን ብለው ነበር። ይህንን የፕሬዚዳንቱን ቃል የሰሙት ፑቲን በበኩላቸው ዩክሬን በዚህ የድርድር ሀሳብ መስማማት እንዳለባት በማሳሰባቸው የዩክሬኑ ፕሬዚዳንት መልስ ሰጥተዋል። ዘለንስኪ በሰጡት መልስም ሩሲያ እውነተኛ ድርድር ለማድረግ ከፈለገች እኛም ዝግጁ ነን፣ ነገር ግን ሩሲያ ተኩስ ለማቆም መስማማት ይኖርባታል ካሉ በኋላ በቱርክ በሚደረገው ድርድር ላይ ፕሬዚደንት ፑቲን በአካል መገኘት እንዳለባቸው አሳስበዋል። ፑቲን የማይገኙ ከሆነ እሳቸውም እንዳይገኙ ማስታወቃቸው ይታወቃል። ይሁንና የሩሲያ መንግስት እስካሁን ፑቲን ወደ ቱርክ ለመሄድ ስለማቀዳቸው ምንም ያለው ነገር የለም። ይህ በእንዲህ እንዳለ ዘለንስኪ ዛሬ በሰጡት መግለጫ ደግሞ ነገ ወደ ቱርክ ዋና ከተማ አንካራ እሄድና ከፕሬዚዳንት ኤርዶጋን ጋር እወያያለው፣ ከዚያም እዛ ሆኜ ፑቲንን እጠብቀዋለው። ፑቲን ወደ ኢስታንቡል ከገባ ከኤርዶጋን ጋር ሆነን ወደዚያው እንሄዳለን ብለዋል። ጨምረውም ፑቲን ወደ ኢስታንቡል ካልሄደ ጦርነቱን ለማቆም ፍላጎት